ሀይ ሰላም እንድናችሁ የምትመለከቱት ሪሲቨር ሚዩ ሪሲቨር ነው። ኖርማ ጸጥን ያለው ደርሱ። ኖርማል እዚ ጋር ከእንትኑ ሰክቼ ከሜን ቦርዱ ነቅዬ እዚ ጋር ፓወር ሰጠው፣ ድምፅ አለው፣ ድምፅ አለው ፓወር ሳፕላይ እንደሚያደርግ ያመለክታል። ነገር ግን እዚ ጋ በምሰከበት ጊዜ እዚህ ጋር ሰክቼ በምከፍትበት ጊዜ ምንም አይነት ድምፅ የለም። ጸጥ ነው የሚለው ጸጥ ነው የሚለው። ስለዚህ አንደኛው ይሄ ሁለቱ ኬብል አንዱ ሁለቱ ግራውንድ ነው ሁለቱ አስራ ሁለት ቮልት ነው። ስለዚህ አስበው ቮልት አስራ ሁለት ቮልት አድርጌ እዚህ ጋር በዲሲ አስራ ሁለት ቮልት አድርጌ እዚህ ጋር ቦርድ ላይ ሲሰጠው እዚህ ጋር ቦርድ ላይ ሲሰጠው ሾርት ነው የሚያደርገው ሾርት ነው የሚያደርገው። ስለዚህ ይሄ ሜን ቦርዱ ሾርት አድርጓል ማለት ነው አይደል? ለምትመለከቱ ሾርት አድርጓል ማለት ነው። ቀጥታ ሜልቲሜተር ጋር መጣና ቼክ አረጋለሁ ማለት ነው። ኮምፖነንት ከዚህ ጀምሬ እየለከው ሄዳለሁ። ይሄ ኖርማል ነው። ይሄ ዳይወድ ወይም የካፓሲተር ችግር ነው ሊሆን የሚችል። እያንዳንዱ ካፓሲተር ቼክ አረጋለሁ። የኖማይ ሬጅስተር ነው ይሰራል። እዚህ ጋር ያሉ ትራንዚስተሮችን ቼክ አደርጋቸዋለሁ። ቶሎ እዚህ ጋር ካፓስተሮች ሁለት ካፓስተሮች ሾርት ያደረግ ያሉ ዳይሪክ ኖርማል ናቸው። እስቲ ቼክ እናድርግ። እስኪ ካፓስተር ቼክ በምናደርግበት ጊዜ እያንዳንዱ ካፓስተር እያነሳን ቼክ ካረግን በኋላ ኖርማል ከሆነ መልስ ማድረግ አለብን ምክንያቱም የሚሰሩ ካፓስተሮች ዝም ብለን ሾርት ስላደረጉ ብቻ እየነቀለ መጣም መቻል የለብንም። ስለዚህ አንዷን ወም ብቻ አነሳና ቼክ አደርጋለሁ። ካፓስተሯን ካነሳው በኋላ እዚህ ጋር ወደ ካፓስተሯ አድና ቼክ አደርጋታለሁ። ወደ ካፓስተሯ አድና ቼክ አደርጋታለሁ ነው ምንም አይነት ኮንቲኒቲ የለም ማለት ሁለተኛው ካፓሲተር ሾርት እንዳደረገ ነው። ቦታው ነው ኖርማሊ ካፓሲተሩ የነበረበት ቦታ ሾርት እንዳደረገ ነው። ነገር ግን ካፓሲተሩ እዚህ ጋር ያነሳሁት ካፓሲተር ኖርማል ነው ማለት ነው። ይሄ ካፓሲተር ካልተጋጠመ ነው ይሄ ካፓሲተሩን መልሼ አስቀምጥኳትና ሁለተኛ የትን ካፓስተር ኮንቲኒቲ ያላትን አነሳታለሁ ማለት ነው። ሁለተኛ የትን ካፓስተር አነሳና እዚህ ጋር ይኸው የኛው ካፓስተር ሾርት አድርጓል ማለት ነው። ይኸው እንደምትመረኩት እዚህ የአነሳሁት ካፓስተር ነው፣ እዚህ ጋር በመለካበት ይኸው ሾርት ያደርጋል። ስለዚህ አሁን ምንም ዓይነት እዚህኛው ካፓስተር ላይ ምንም ዓይነት ሾርት የለውም ወይም ኮንቲኒቲ የለውም። አሁን እንሞክር እስኪ። አሁን ይኸው በዚህ መልኩ ከፍቶልኛል ማለት ነው። ይኸው በዚህ መልኩ ኮንቲኒቲ ያለውን ካፓስተር ሳርቶ በዚህ መልኩ ከፍቶልኛል ማለት ነው።